ጠቅላይ ሚኒስትር ዶክተር አብይ አህመድ በክረምት በጎ ፍቃድ መርሃ ግብር ባህላባና ከምባታ ዞኖች የተገነቡ ሞዴል የገጠር መንደሮች አስረክቧል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሉት መንደሮቹ የአርሶ አደሮችና የአርብቶ አደሮችን ሕይወት ለማሻሻል የምናደርገው ጥረት ተስፋ ሰጪ ጅማሮ ናቸው። ቤቶቹ የፀሐይ ኃይል ማመንጫ የተገጠመላቸው፣ ለማብሰል ደግሞ ከእንስሳ እዳሪ ባዮጋዝ የሚጠቀሙ የተለየ ሳሎን መጸዳጃና ሰርቪስ ቤቶች የተሟላላቸው መሆናቸውንም ጠቁ

የዩኒቨርሲቲ ምደባ መመልከቻ አማራጮች ይፋ ተደረጉ። የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ወስደው ማለፊያ ውጤት ያስመዘገቡ ተማሪዎች የተቋም ምደባቸውን ከአሁኑ ሰዓት ጀምሮ መመልከት ይችላሉ። በተጨማሪም ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በወጪ መጋራት ስኮላርሺፕ ትምህርታቸውን የሚከታተሉ የቅድመ ምረቃ መደበኛ ተማሪዎች የተቋም ምደባቸውን ማየት እንደሚችሉ ተነግሯል። የጡት ካንሰር፣ የአእምሮ ጤናና የእይታ ደህንነት ላይ የሚደርሱ ጉዳቶች አስቀድሞ ደግሞ ለመከላከል የሚያስችል ንቅናቄ ተጀመረ። የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ እንደገለጹት የንቅናቄ ዋነኛ ዓላማ ማህበረሰቡ ምርመራ በማድረግ የጤንነቱ ሁኔታ አስቀድሞ እንዲያውቅና እንዲጠብቅ ማድረግ ነው። ከዛሬ ጀምሮ ለአንድ ወር የጡት ካንሰር የአይንና የአእምሮ ጤና ምርመራ ንቅናቄ ይካሄዳል።